አንዲት ባንዲራ ታሸንፋለች። ኦርቶዶክስ ሃይማኖት ታሸንፋለች። ሙስሊሙም ሲመጣ ሌላውም ሲመጣ አትግባላለችም ተቀብላ አሰናግደዋለች። አሁንም መጥቶ እኮ መኖር ይችላል ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባለው መንግሥት ያቋቋመዋለ የሃይማኖቶች ኅብረት ምናምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። የሃይማኖት ሃይማኖት አንዲት ናት። አንዲት ጥንቀት፣ አንዲት ቤተክርስቲያን፣ አንድ እግዚአብሔር ነው። ብዙ እምነት የሚባል ነገር የለም። እና በዚህ ላይ እውነት ሁላችን እርስዎ የሚሉት ሌሎች እንግዶች ናቸው፣ ነው መጻተኞች ናቸው። እንግዲህ አስቀብራል፣ እንግዲህ አክብራለሁ፣ ቻለው ብሔረብሔረሰብ ትችለዋለህ። እንደዚህ ነው የአማራ አባቶች የሚያስቡ። ሌሎች ሌሎች ክብር አለው እንግዳ። አዎ መጤዎች ናቸው። እንደ መጤነታቸው ዝም ብለው መጠው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። እኛ ጋር እኩል መፎካከር የለባቸውም። በስብሰባ ባለቤት አይደሉም ነው የሚሉት አው አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋራ ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተ ክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰብ ቤተ ክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይሄ ክልክል ነው። በሆነ ምክንያቱም ወነአምን ባህቲ ቅድስት ቤተ ክርስቲያን በአንዲት ቤተ ክርስቲያን እናምናለን ነው። እ በብዙ ቤተ ክርስቲያኖች እናምናለን የሚባል ነገር የለም። ስለዚህ ስለዚህ ሌሎችን ግንኛ ይጥፉ ይሳደዱ ይታሰሩ የሚል ነገር በእኛ ቤተክርስቲያን መኖር ይችላሉ፣ ግን እውቅና መሰጠት የለበትም በኢትዮጵያ ቲካ። ስለዚህ ኢትዮጵያ እንዳልኩት የኢትዮጵያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት፣ የነበረውም ይሄ ነው፣ መቀጠል ያለበትም ይሄ ነው። በሰላም ሊኖሩ አለበለዚ፣ አሁን እነሱ ያዙት እኮ ፕሮቴስታንት ናቸው፣ መሪው አደውሉባቸው

እና ትምህርቷን እዛ ተመርቃለች ብለዋል። የሃይማኖት አባቶች ናቸው እንደዚ ያሉት ሜዲያ ላይ ወጥተው ለማህበረሰቡ እያወዛግባችሁ ነው። ምክንያቱም እኛ እንወዛገብም አልሐምዱሊላ ረብላለም፣ ግን ለእናንተን የሚከተሉት በጣም እየተወዛገቡባችሁ ነው። ስለዚያ አስረዷቸው ማለት ነው። አንደኛ ሙስሊም ከየት ነው የመጣው ሲሏችሁ፣ ከየት እያላችሁ ነው የምትመልሱ? እስኪ ነገሩን አስረዱን። ይህንንም ሁለተኛ ደግሞ የናዝሬት ማርያም ተመርቃ የት እንደሄደች ኤምበርስቲስ፣ የት ነው የሄደችው? ወለጋ ወይስ አዳም የት ነው የሄደችው? ስለዚህ ንገሩን ማለት ነው። እና የት እንደተቀጠረችው ዶክተር ናት ወይስ ምንድን ናት? እስኪ ንገሩን ማርያም ማለት ነው። ይህንን መልስ ይፈልጋለሁ እኔ። በጣም አስቆኛልም ገርሞኛልም። እኔ እንጃ ሱብሃና አላህ ይሆናችሁ። ለማንኛውም ሁለተኛ እኔ በጣም ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። በአላህ ይዣችኋለሁ፣ ሸርሸር አድርጉልኝ። ሁለተኛ ደግሞ ሸዋረቤ ነው የተወልዶ ያደገው፣ ኢየሱስ ጌታችን ትላላችሁ። የሸዋረቤት ተወላጅ ተሆነ ማን ነው ዘሩ? እኛም የዛው አካባቢ ሆናል። እንግዲህ የማን ነው የወለደው? እንደገና ደግሞ የገረዘውስ ማን ነው ኢየሱስን? ኢየሱስ እንደ ማንኛውም ወንድ ላይ ነው የተገረዘው ወይስ ጌታ ይገረዛል? በእናንተ እስኪ ይህን ብቻ አብራሩልኝ። እኔ አላቅም ብቻ እንግዲህ መልሱን እጠብቃለሁ። ሸርሸር አድርጉልኝ። በአላህ ይዣቸዋለሁ። ይህንን አድርሱልኝ ለሃይማኖት እና ደግሞ አባቶች። አሁን ከየት ሙስሊም መጤ ነው ትትሉ፣ እኛ ከየት እንደመጣንም ይህንንም አብራሩልን። በቃ ወደ አራት ወደ አምስት ጥያቄ አለኝ። ይህንን አብራሩልኝ ተሻዋረ ቤት ተወላጅና ኢየሱስ ክርስቶስ እንዴት እንደተገረዘ ማነው የገረዘው ያንን እንድታብራሩ እፈልጋለሁ። ሰላም አለይኩም ሸርሸር ሸርሸር ሸር አርጉልኝ። ወላሂ ከከይሰነከለት ጥቃባት እጃችሁን ሁላችሁም እንደዚህ ያዙት። አዲስ ሆናችሁ ማለት ነው። ቃሉን ከኔ ጋር ትደግማላችሁ ማለት ያው የእስልምና ማግቢያ የሆነች ቃል ማለት ነው። አሽሃዱ አሽሃዱ አላህ ኢላሃ ኢላላህ